ይሄ አቡሻዬ መልእክት ምን እንደሚመስል በጣም አመሰግናለሁ። በጣም የሚገርም ድን ይገርም ዳታንጋ አመሰግናለሁ። አቡሻዬ አመሰግናለሁ በጣም እሺ። በጣም ቀንሽ። ዛሬ ደግሞ እንግዲህ አፍላ ፍቅር ላይ የምናውቀው ተዋናይ ቅዱስ እንዲሁም ወንድሙ ያቡዲ ለእናታቸው መልእክት እንዳደርስላቸው ጠይቀውኛል። እንደውል። ሄሎ ሳለም፣ ሰላም ነው ማ፣ እንዴት ነሽ? ና አለው መሀል የተባላሉ አፍላ ፍቅር ተዋና እና ድምፃዊ ነኝ። መልእክት ነበረሽ ከልጆችሽ ከዳጊ ወይም በአፍላ ፍቅር ስሙ ከቅዱስ እና ከያቡዲ። በአንቺ እኮ ነው ሰው የሆንኩት ዛሬ ዜላ የደረስኩት ሽአጠበቂ ክፉ ምላሽ ለማጋነን ባይሆንብኝ ከአንቺ ጋር ነው የሚያምርብኝ፣ አልቀይረውም፣ አልለውጠውም ለዘላለም እንዳንቺ የለም። በዚህ ይቻለ በጣም እንወድሻለን እናቴ ተብለሻል፣ እና እኔም በጣም የምወዳችሁ አክስት ያክብርልኝ፣ በጣም የምናመሰግናቸው እናቴ እሺ እናቴ። እኛም እናመሰግናለን። መልካም ቀን። ወይ ቢት ነው ቢት ነው አለ ማርዲ ነኛ አፍላ ፍቅር ዳንዲ እንደት ነሽ? ሰላም፣ መልእክት ነበር ከፎሎሮቼ የሚደርስ መልእክት። ኦኬ ሰረኛ ነው። እሺ

በእለት አመሰግናለሁ በጣም እግዚአብሔር ያክብርልኝ አበደ በጣም ሄሎ ያሬድ እንዴት ዋልክ እግዚአብሔር ይመስገን ናርዲ ነኝ አፍላ ፍቅር ያሬዶ ወይ ናርዲ ሰላም ነሽ እንዴት ነክ እግዚአብሔር ይመስገን አለን መልእክት ልናደርስ ነበር ዛሬ ላንተ የምን መልእክት ፎሎወሮቹ ለአንተ መልዕክት አላቸው፣ በጣም ስለሚወዱክ። እሺ፣ በጣም አመሰግናለሁ። በይልኝና መልዕክት ልቀበለ። እሺ። የጨዋታ ለዛ ይማርካል መንፈስን ያድሳል ያስደስታል፣ እንታይቶ አይጠገብም። ሰውነትህ ውበትን የስባ ያባብላል አላውቅም ነበረ እስካሁን ስኬት ላምጄ ሰው መቅረብ ይህን ዛሬን አስተማርከኝ። በፍቅር መሸኘት መሸለ ሰሙን ባንተ ነው ማማሬ፣ ባንተ ነው ባንተ ነው ደስታዬ፣ ባንተ ነው ነካካይ መውደድህ ነካካይ አመሌን በሰዎች ሊያስረሳኝ። አዲስ ነው ፍቅራችን፣ አዲስ ነው ሁሉንም ያየውት